አይነ ስውራን ኮምፒውተር እንዴት ነው የሚጠቀሙት የሚለውን ነገር ዛሬ ላሳያችሁ ነው። ተከታተሉኝ። ላይክ ፎሎ፣ ሼር፣ ኮፒ ሊንክ እንዳይረሳ። በነገራችን ላይ ይሄ ማውዝ እኛ ብዙ ጊዜ አንጠቀመውም፣ ብዙ ጊዜ ሳይሆን አንጠቀመውም በጭራሽ ማለት ነው። ወደ ኪቦርዱ እንዴት አድርጌ ፊደሎችን እንደማገኛቸው እንገራል። አሁን እዚህ ጋር የወላችሁ ምልክት አላት። እስቲ ከታየ በደንብ አሳይ ነኝ። ኤፍ ላይ ምልክት አለ። እዚህ ጋር ደግሞ ቆይ፣ ይችት ጄ ደግሞ ጄ ላይም ምልክት አለ ጄ እቺ ናት እና እቺት ጄ ላይ ምልክት አለች፣ እና እጃችንን ይኸው እንዲህ ነው የምናስቀምጠው። ስለዚህ አሁን ልጽፍላችሁ ነው። ስ ይሄ የአይናማ ኮምፒውተር ነው፣ ድምፅ የለውም። የእኛ ቢሆን ድምፅ ስለሚጨመር ስንሳሳት ይነግረናል። እና አሁን ልነካ ነው፣ እንትኑ ላያሳያቸው ጄ ልነካ ነው። እስክሪኑ ላይ ከታየ አሳይ። ፈ ጻፈ። እሺ ጄ አሁን ምን ልንካላችሁ? ኤች። እሺ ተቀራራቢ ነው። ኤስ ልንካላችሁ። ነካሁላችሁ። እዚህ ጋር ለምሳሌ ኬ ልንካላችሁ። አሁን ለምሳሌ ዩ ልንካላችሁ። ወደ ታች አውርጅ። እንትኑ ላይ ያሳያቸው። አሁን ለምሳሌ ዩ እንደዚህ ስነካ ከእጃችን ወደ ላይ ያሉትን ፊደል እናውቃለን። እንዲህ ወደ ታች እየወረድና ወደ ላይ እየወረድ ነው የምንነካው ማለት ነው። አሁን ለምሳሌ እዚች ጋር ጄ እዚህ ጋር አለች። ከጄ እንዲ ስንሄድ ከጄ ወደዚህ ከሄድን ዋይ ናት። ከጄ እንዲ ከሄድን ዩ ናት። ከዚህ ደግሞ ከሁለተኛው እጃችን ከኬ እንዲ ከሄድን ዩ ናት። ከዛ እንወርዳለን። ከዛ ከኤል ደግሞ ወደ ላይ ስንሄድ አይናት ከዚህ ጋር ደግሞ በትንሽ አጣጣችን ወደ ላይ ከሄድን ደግሞ ፒ ናት ማለት ነው። ኦ ፒ ናቸው። ስለዚህ እንደዚህ ወደ ታች ደግሞ እዚህ ጋር ኤን እንላለን፣ እዚህ ጋር ኤም እንላለን። እንደዚህ ከሄድን ቢ። አሁን በዚህኛው በግራ እጄ ደግሞ ወደ ላይ እንዲካልክ አር ናት። በዚህኛው ወደ ላይ እንዲካልክ ኢ ናት። በዚህ ወደ ላይ እንዲካልኩ ደብሊው ናት። በዚህ ወደ ላይ እንዲካልክ ኪው ናት ማለት ነው። ስለዚህ እጃችንን ነው እንዲ እንዲ እንዲ እንዲ እያደረግን እዛው መስመር እንዳንስት ጄና ኤፍ ላይ እጃችንን አድርገን ወደ ላይ ወደ ታች ወደ ላይ ወደ ታች እንላለን። እዚህ ጋር ደግሞ በቀላሉ ስፔስ ሰፊ ናት፣ በእጃችን እናቃታለን። ዳርና ዳር ኦልት ይባላሉ። እቺ ደግሞ ፖዝ። እዚህ ጋር እንትናት ዊንዶ ናት። ዊንዶ ዲለን ካን ስንፈልግ እዚህ ጋር ኤፍ ምልክት ስላላት ኤፍን አድርገን እንደዚህ እንነካለን ማለት ነው። ዊንዶ ዲ እዚህ ጋር ኮንትሮል ናቸው። እዚህ ጋር ደግሞ ወደ ላይ ያስታውቃሉ። በእጃችን ይሄ ሊፍት ኮንትሮል ነው። ሺፍት ከዛ እዚህ ጋር ካፒታል ኦን ኦፍ፣ ታቭ እና ግሮቭ ናቸው ማለት ነው። እዚህ ጋር ደግሞ በስፔስ እንዲስትሬት ስንሄድ ደግሞ ኦልት አለች አፕሊኬሽን አለ ከዛ ራይት ኮንትሮል ምናምኖች አሉ ማለት ነው። ወደ ላይ ደግሞ እዚጋ ራይት ሺፍት፣ ኢንተር ባክስላሽ ባክስፔስ ምናምን አሉ። እና በቀላሉ እንዲህ በእጃችን የምንለየው እጃችንን አናነቃንቅም። እንደዚህ አድርገን ኤፍ እና ጄ ላይ እጃችን አድርገን ወደ ላይ እንደዚህ በመንካት ወደ ታች ደግሞ እንዲህ ምናምን በመንካት ነው የምንጠይቀው።